ሰላም ሰላም፣ ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ግንቦት 2015 የተፈጸመው የጸጋ በላቸው ጠለፋ ብዙዎችን ያስቆጣ መነጋገሪያም የሆነ የወንጀል ድርጊት ነበረ። ጸጋ ከአንድ ዓመት ከመንፈቅ በፊት ተጠልፋ ያሳለፈቻቸውን ቀናት በተመለከተም ለመጀመሪያ ጊዜ ለቢቢሲ በዝርዝር ተናግራለች። ጸጋ ስለተጠለፈችበት መንገድና ስላሳለፈቻቸው ዘጠኝ ቀናት በዝርዝር ተርካለች። ለመጀመሪያ ጊዜ ከጠለፋው ነፃ የወጣችበት መንገድም አስቀድሞ በክልሉ መንግስት ከተገለጸው የተለየ እንደሆነ ለመጀመሪያ ጊዜ ተናግራለች ለምን ከኢትዮጵያ እንደተሰደደችና ስለ ቀጣይ እቅዶቿም አጋርታለች ነፃ ለመውጣት በመስኮት ሾልኬ ራሴን አገኘዋለሁ ብዬ አስቤ አላውቅም ነበረ ትላለች ተጠልፌ በተቀመጥኩባት ጨለማ ክፍል ውስጥ በኔና በነፃነቴ መካከል ያለችው ማምለጫ አንዲት ትንሽ መስኮትና ተገኘች። እንዲለቁኝ ብዬ ያደረጉት ልመናና ለቅሶ ሰሚ አልነበረውም። ምግብ ሊያቀርቡልኝ ወደ ክፍሉ የሚመጡ ሴቶች እንኳ በእንባዬ ልባቸው አራራ። አመሻሽ ላይ ዋናው ጠላፊና ተባባሪዎቹ ከክፍሉ ሲወጡ ጠብቄ በትንሿ መስኮት አማተርኩ። አንዲት ሴት ቁጭ ብለዋል። በስጋትና ነፃ በመውጣት ተስፋ መሃል ልቤ እየራደ ሴትዮዋ ዞር እስከሚሉ ጠበቁ። ሴትዮዋ ወደ ጎጆቸው ሲገቡ የሞት የሞቴን በትንሿ መስኮት ሾልኬ ወጣው። መጀመሪያ ኮቴ እንዳይሰማ ቀስብ እየተራመዱ ቀጥሎ ግን ድንጋጤና ፍርሃት ውስጤ ስለሞላ የደመ ነፍስ ሩጫ ጀመርኩኝ። በዚህ ጊዜ ጎጆ ውስጥ ያሉት ሴት ኮቴን ሰምተው ጮሁም። ፍጥነት ጨምሬ ሩጫዬን ከቀጠልኩ ጩኸቱን ሰምተው ከቤት የወጡ ወንዶች ይከተሉን ጀመር። ዋነኛው ጠላፊ መካከላቸው አልነበረም። ከግቢው ወጥቼ ዋና መንገድ ላይ ደረስኩ። የአዱንን ጩኸቴን የሰሙ ብዙ ሰዎች ተሰበሰቡ። ዘወር ስል የሚያልፍ ሞተር ሳይክል ተመለከትኩ። ነጂውን አስቁሜ ሞተሩ ላይ ለወጣ ስል ሲያሯሯጡኝ ከነበሩት መካከል አንዱ ደርሶም ሞተሩን አስቆመው። እኔ ወደሁ ተስፋ አልቆረጥኩም። ቆቴን ሰምተው የተሰበሰቡትን ሰዎች እግርዤ ልመና ገባው። የሥራ መታወቂያን ከኪሴ አውጥቼ የባንክ ሠራተኛ ነኝ፣ የማላውቃቸው ሰዎች አፍነው አምጥተው ነው እባካችሁ እርዱኝ እያልኩ ተማጸንኩ። ትልቅ ሰዎች፣ ሴቶች፣ ሕፃናት ተሰብስበዋል። አንዳንዶቹ ማንም አይነካሽም ደርሰንልሻል ሲሉ አልገቡልኝ። ከሰዎች መካከል ጎትተው አይመለሱኝም ብዬም አሰብኩ። የእኔ ኤምቢታና የሰዎች መሰብሰብ ይህብለት ትኩረት እየሳበ ሲመጣ፣ ዋነኛው ጠላፊ መጣ። ይረዱኝ ቃል የገቡልኝ ሰዎች ወደ ጎን ወስዶ የፖሊስ መታወቂያውን እያሳየ አናገራቸው። ይህንን ጊዜ የተሰበሰቡ ሰዎች ሀሳብ ተቀየረ። ጓደኛው አይደለሽ ለምን ታስቸግሪ ያለሽ አሉኝ። ይረዱኛል ያልኳቸው ሰዎች ከእርሱ ጋር ተባብረው ተሸክመው ወደ አመለጥኩበት ቤት መለሱኝ። በጣም ጉሶ ነበር። ነገር ግን ያለሁበትን ሁኔታ የለመንኩትን ልመና ከቁብ የሚቆጥር አንድም ሰው አልነበረም። ጠልፈው ሲወስዱኝም የሆነው እንዲሁ ነው። የጠለፈኝ ሰውና አጋሮቹም ያበሩት በእኔ ላይ ነበረም። አግተው የሚወሰዱኝም እንዲሁ በአመሻሽ ነው። ግንቦት 15 2015 ከምሰራበት የሐዋሳ ከተማ ዳሸን ባንክ ቅርንጫፍ የወጣሁት አምሽቼ ነበር። ተከራይቸው ወደ ምኖርበት ቤት ለመሄድ እንደተለመደው ወደ ታክሲ ተራ ሄጄ አንዱ መኪና ውስጥ ገባው ሳፈርኩበትን ታክሲ የሞሉት ስቃይን የደገሱልኝ ሰዎች እንደነበሩም አልጠረጠርኩም። ታክሲ ውስጥ ገብቼ ቁጭ እንዳልኩ አንድ ሰው ተሯርጦ ገብቶ ፈቅ አድርጎኝ አጠገቤ ተቀመጠ። ታክሲውን የሞሉት ግዙፍ ሰውነት ያላቸው ወንዶች መሆናቸውን ያስተዋልኩት አጠገቤ ለተቀመጠው ሰው ሌላ ክፍት ወንበር ለማመልከት ወደኋላ ስዞር ነበረ። ወራጅ አለ ስል ከቀኝና ከግራ ያሉት ሰዎች አንገትና እጅን ይዘው እንዳልንቀሳቀስ ነገሩኝ። በዚያ ሰዓት ሳስብ የነበረው ጉዳው ዘረፋ እንደሆነ ስለነበረም ቦርሳይን ወስደው እንዲለቁኝ እጠይቃቸው ነበረ። መኪናው ትንሽ መንገድ እንደተጓዘ ከመካከላቸው አንዱ ጓደኛችንን አላናግርም ያርሾ ለምንድን ነው አለኝ። ጓደኛችሁ ማን ነው ብዬ ጠየቅኩ። የኋላ መብራትን አላወራውም ብለሻል አለኝ። የኋላ መብራት ወልደ ማርያም የዋና ሳጅንነት የፖሊስ ማዕረግ ያለው የቀድሞ የሐዋሳ ከተማ ከንቲባ አጃቢ ነው። በምሰራበት የሐዋሳ ከተማ የዳሸን ባንክ ቅርንጫፍ በደንበኝነት ይመጣ የነበረው የኋላ መብራት ላናግርሽ እንገናኝ እያለም ያስቸግረኛል። መግቢያ መውጫ ላይ ይጠብቀኝ፣ ስልክ ያቀያየረ በተደጋጋሚ ይደውልም ነበር። መስሪያ ቤት ውስጥ ባለች ባልደረባ በኩል ዛቻ አዘል መልእክት ይደርሰኝ የነበረ ቢሆንም እንደዚህ አፍሮ እስከ መውሰድ ይደርሳል ብዬ አላሰብኩም። ተሳፈርኩት መኪና የሐዋሳ ከተማ ለቆ ወደ ቅጥር አካባቢ ጉዞውን ሲቀጥል ፍርሃቴ እየጨመረ መጣ። ወዴት እንደሚሄድ ምን ሊያደርጉኝ እንደሚወስዱኝ አላውቅም። በማላውቃቸው ሰዎች ቁጥጥር ሲሆኝ ሁሉም ነገር ጭልምልም አለብኝ። መኪናው ጫካ የሆነ አካባቢ ሲደርስ በኋላ ወንበር ተደብቆ የነበረው የኋላ መብራት አጠገቤ መጥቶ ተቀመጠ። በዚህ ጊዜ የእኔ ልመና ብቻ ይሰማበት የነበረው መኪና የሰርግ ዘፈን ተከፍቶ ይጨፈርበት ጀመረ። ጠለፋ ይሆን እንዴ ብዬ አሰብኩ። ኋላ እንደተረዳሁትም ጉዳዩ ጠለፋ ነበር። ብዙ ተጉዘን አንድ የገጠር ቤት አቅራቢያ ስንደርስ ለእሱ ጋቢ ሰጥተው ፊቴን ነጠላ ሸፈኑ። ከመኪናው ወርደን ወደ ቤቱ ስንገባ ደጅ ላይ የቆሙት ሰዎች በልልታ ተቀበሉት። የኋላ መብራት ሽጉጥ አውጥቶ ወደ ሰማይ መተኮስ ጀመረ። ሁኔታው የሰርግ ድባብ ነበረው። ሰው ሁሉ ይበላል፣ ይጠጣል፣ ይጨፍራል። የአሸናፊነት ስሜት ላይ ነበሩ። እኔ አለቅሳለው፣ እለምናለው፣ ሰሚ አልነበረም። ሁኔታቸው ምርኮ ይዞ እንደመጣ ጀግና ነበረ። ኩራስ ብቻ የበራበት ጨለማ ክፍል ውስጥ አስገቡኝ። ጠባቡ ክፍል ውስጥ ሊወርቅ የደረሰ አልጋ ተቀምጧል። አሁን ላይ ክፍሉን ሳስበው መቃብር መስሎ ይታየኛል። እያለቀስኩ እየጸለይኩ ሌሊቱ ነጋ። በማክስቱ ዋነኛው ጠላፊ የኋላ መብራትና አባሪዎቹ ቤቱ ደጅ ላይ ስብሰባ መሰል ነገር አድርገው ሲጨርሱ አስጠሩኝ። ከዚህ በኋላ የኋላ መብራት ሚስት ነሽ፣ ሽማግሌዎችን አዘጋጅተናል፣ ለቤተሰቦችሽ ትደውያለሽ፣ ሽማግሌዎቹን ይቀበሏቸዋል ብለው በኔ ላይ ያጸደቁትን ውሳኔ ነገሩኝ። ያዘዙኝን ለመፈጸም ወደ ቤተሰቦቼ ደወልኩ። ቤተሰቦቼ መጥፋቴን አውቀው ስለነበረ ያወሩኝ የነበረው በድንጋጤ ነበር። የት እንዳለው ለማወቅ በጥያቄ እያጣደፉኝ ስልኩ ተዘጋ። እኔን መልሰው ወደዛች ክፍል አስገቡኝ። በዚህ ምሽት ነበር በትንሿ መስኮት ወጥቼ ለማምለጥ የሞከርኩት። እዚህ ውሳኔ ላይ የደረስኩት ሌላ አማራጭ እንደሌለኝ በመረዳቴ ነው። በራሱ ውሳኔ ሚስቱ ያደረገኝ ጠላፊ ግን ነጻ የመውጣት መፍጨርጨሪን የቆጠረው ክብሩ ላይ እንደተቃጣ ጥቃት ነበረ። የማምለጥ ሙከራ ከሽፎ ተሸክመው ወደ ቤት በሚመልሱኝ ሰዓት በእልህ እሳት የነደዱ ዓይኖቹን አያቸው ነበረ። እንድታመልጫለሽ ልታወርጂኝ ነው? ከእጄ ሴት አመለጠች ልትሳስቢ ነው? ማንም ከኔ አያመልጥም እያለ ደጋግሞ ከአፉ ቃላት ያወጣ ነበረ። ተሸክመው ወደ ቤት የመለሱ ሰዎች ሳሎን ውስጥ እንደተቀመጡ ወደ አመለጥኩበት ጨለማ ክፍል ይዞኝ ገባ። እንዳይሆንብኝ የፈራሁት ከባዱ ነገር ሊሆንብኝ ሆነን እዛች ክፍል ውስጥ ተደፈርኩ። ከባድ ነበር። በልህ ነበር ወንድነቱን ለማሳየት በትግል ነበር አቅሜ ተፈተነ። ራሴን በመጠበቅ ውስጥ ነበር የቆየሁት። ከዚህ በፊት ወንድ አላውቅም ነበር። በቤተ ክርስቲያን ስርዓት ለማግባት ዝግጅት ላይ ነበርኩ። ከዚህ ድርጊት በኋላ ሲመሽ የሚሆነውን እያሰብኩ ቀኑ ሙሉ ሳለቅስ እውላለሁ። በመሸ ቁጥር ወንድነቱን ይጠቀም ነበረ። ምግብ በልታለች ወይ ተጨንጣለች፣ አለቀሰች የሚል ርህራሄ የለውም። በተደጋጋሚ ይደፍረኝ ነበር። ራሴን እስክስት ድረስ ጭካኔ በተሞላበት ሁኔታ ይጠቀምብኝ ነበረን ለቀናት በዚህ ሁኔታ ውስጥ እያለፍ ምንም ማድረግ አልቻልኩም። ቤት ውስጥ ያለው ሰው ሁሉ ተባብሮ ጨካኝ ሆኖብኛል። ጮኋለሁ፣ እርዳታ ጠይቃለሁ፣ ኤምሚን የሚረዳም አንድም ሰው አልነበረም። ሰው መሀል ሆኜ ሁሉም ሰው ጨካኝ ሆኖብኝ ነበር። ተው የሚል ከልካይ፣ ምን እየሆነች ነው የሚል ጠያቂም አልነበረም። በየቀኑ ብዙዎች ወደ ቤቱ ቢመጡም ስለ እኔ ሁኔታም ግድ የላቸውም። መሽቶ በነጋ ቁጥር ያስፈራል። ጠባበቅ የነበረው መውጣቴን ነው በአንዱ ቀን ምግብ እንድታበላይ የተላከችን ልጅ ያለንበት ሰፈር ምን ይባላል ብዬ አግባብቼ ጠየኳት። ቡርሳ ብላ ነገረችኝ። ይህን ከነገረችኝ ከሰዓታት በኋላ እንዴት እንደሆነ በማላቀው ሁኔታ አጠገቤ የተረሳ ስልክ አገኘው። ሰከንዶች እጀ በገባው ስልክ ቡርሳ የሚል መልእክት ወደ ቤተሰቦቼ ላክሁ፣ መልእክቱን ከስልኩ ላይ አጠፋሁት። ቤተሰቦቼ መልእክቱ የደረሳቸው ለጉዳዩ ትኩረት የሚሰጥ አጥተው በራሳቸው ላይ ታች በሚሉበት ጊዜ ነበረ። መስሪያ ቤት ውስጥ አብራኝ የምትሰራው ልጅ ስለኔ መጥፋት ስትጠየቅ የኋላ መብራት እንደወሰደ በመናገሯም ጠላፊው የፖሊስ አባት እንደሆነም አውቀዋል። ጉዳዩ መለከታቸዋል ያሏቸው ቢሮዎችን ደጅ እየጠኑ ነበር። በኢትዮ ቴሌኮም ትብብር መልእክት የተላከበት ቁጥር አድራሻው ቡርሳ እንደሆነ አወቁ። መልእክቱ ያለሁበት ቦታ ስም ሆኖ ስለተረዱ ያገኙትን መረጃ ለፖሊስ አቀረቡ። በማግስቱ ምሽት ሁለት ሰዓት ገደማ ፖሊሶችና ወንድሜ ቡርሳ ፖሊስ ጣቢያ ደረሱ። እስከ አራት ሰዓት ድረስ አጋቹን በምን አይነት መንገድ ይዘውት ነፃ እንደሚያወጡኝ እያቀዱ ነበር። የአካባቢውን ሰዎች አጠያይቀው ነበር። ነበርኩበት ቤት ሲደርሱ ግን እኔም ሆነ ጠላፌ አልነበርንም። የኋላ መብራት ፖሊሶች አካባቢው ላይ ስለመድረሳቸው አስቀድመው መረጃ ደርሶት ነበረ። እነሱ ወደ ቤቱ ከመድረሳቸው በፊት ከአካባቢው ይዞ ሸሽቷል። ሰውነቴ ቆስን ሆኖ ቢብ ረጅም መንገድ በእግርና በሞተር ሳይክል እንጓዝ ነበር። በሽሽት የአስቀምጠኛ አካባቢ ላይ ፖሊሶች በተቃረቡ ቁጥር የሚያስፈሩ መንገዶችን በሌሊት በጉም እንድንጓዝ ተገድጄ ነበረ። ምንም እንኳን የረሃብ ስሜት ባይሰማኝም እየተመገብኩ ስላልነበረ ሰውነቴ ዝሏል። በጣም በሚያሰቅቀው ደግሞ በዚያ ሁኔታ ውስጥ ሆኜ እንኳ ወንድነቱን ይጠቀም ነበረ። ሌላ ስቃይን በማብዛት ቤተሰቦች ጋር ደውዬ ሽማግሌ ተቀበሉ የሚሏችሁን አድርጉ ብዬ እንድናገር ይደረግ ነበረ። ቀናት እየገፉ የኔም ድምፅ እየጠፋ ሲመጣም ቤተሰቦቼ በተጠለፍኩ በሰባተኛው ቀን ጉዳዩን ወደ ማህበራዊ ሚዲያ አወጡስ ጉዳዩ በማህበራዊ ሚዲያ ላይ መውጣቱና መነጋገሪያ መሆኑ ፖሊሶች በጠላፊው ላይ ጫና እንዲፈጥሩ አደረጋቸው። የኋላ መብራትም ቤተሰቦች በቁጥጥር ስር መዋል ጀመሩ። እነዚህ የፖሊስ እርምጃዎች እርሱ ላይ ጫና ስለፈጠረ ሽማግሌዎች ተሰብስበው ጠለፋውን እንድቀበል ሊያግባቡ ሞከሩ። ለማሳመን ሲያቀታቸው እንለቅሻለን ወደ ቤተሰቦች ስትሄጃለሽ ከዚያ ግን በርቅ ያልቃል፣ አሉኝ። ጉዳዩ በርቅ እንደሚያልቅ ለማረጋገጥ መሐላ እንደምፈጽም አስረዱኝ። የመሐላ ስነስርዓቱ ሥርዓቱ በነጋታው ጠዋት እንደሚፈጸም ተቀጥሮ እያለ ፖሊሶች ወደ ነበርኩበት ከተማ እንደደረሱ ለኋላ መብራት መረጃ ደረሰው። ይህን ቤት ውስጥ ትቶኝ ሸሸ። በማግስቱ ሌሎች ሰዎች የትራንስፖርት ብራስ ይዘው ወደ መናሃሪያም ወሰዱኝ። እንዴት የተለያዩ መኪናዎችን ተሳፍሬ ሐዋሳ ከተማ እንደምደርስ ነገሩኝ። ሐዋሳ ከተማ ስቃረብ ለቤተሰቦቼ እንድደውል ሲም ሰጥተው ለቀቁኝ። ሰውነቴም አእምሮዬም አቅማቸውን ስለጨረሱም አድርጌ የሚሉኝን አደርግ ነበረ። በደመነፍስ ነፍስ ጽፈው በሰጡኝ መሰረት ሦስት መናኸሪያዎች ውስጥ እየወረድኩ እየተሳፈርኩ ወደ ሐዋሳ ተቃረብ፣ ቤተሰቦች ጋር ደውዬ ተለቅቄ ያለው እየመጣሁ ነው፣ ሐዋሳ መግቢያ ላይ ጠብቁኝ አልኩ። ሐዋሳ መግቢያ ላይ ስደርስ ከባድ ፍተሻ ነበረ። ብዙ የፖሊስ መኪኖች ቆመው የሚመጣው ሰው ሁሉ ከመኪናው እየወረደ ይፈተሻል። የነበርኩበት መኪናም ቆሞ ስወርድ ፖሊስ ይጠሩኝ፣ የምንፈልገው አንቺን አይደል እንዴ ብለው ከጎንና ከጎን እንደ ወንጀለኛ ይዘው የፖሊስ መኪና ውስጥ ሊያስገቡ ይችሉ፣ ቤተሰቦች ሳላገኝ አልገባም ማለት በስልክ አገናኝቶኝ ወደ ፖሊስ ጣቢያ ወሰዱኝ። ፖሊስ ጣቢያ ውስጥ ባለስልጣናትና የፖሊስ ኃላፊው ተሰብስበው ከየት እንደመጣሁ እንዴት እንደተለቀቁ ጠየቁኝ። ከነሳሁበትን ቦታ እንደማላውቅ አስረድቼ አቆራርጬ የመጣሁባቸውን ቦታዎች ነገርኳቸው። ከዚያ በኋላ ወደ ማረፊያ ክፍል ላኩኝ። ከትንሽ ቆይታ በኋላ ደግሞ መልሰው ጠሩኝ። ያገኘንሽ እኛንን ከተለቀሽበት ቦታ ጀምሮ እየተከታተልንሽ ነበር። ሐዋሳ እስከምትገቢ የጠበቅነው ሌላ ግርግር ላልመፍጠር እኔ ወደ ሐዋሳ ስመጣ እነሱ ካሳፈሩን በተጨማሪ በራሴ ሁለት መናኸሪያዎችን አቋርጫሉ። ጉዞ ጀመርኩት። መኪና እስኪሞላ እየጠበኩ ነበረ። የመጀመሪያው መናኸሪያ ላይ ግርግር ላለመፍጠር ነው ተብሎ ከታሰበ ቀጣዮቹ ሁለቱ መናኸሪያዎች ላይ ራሳቸው ፖሊሶች ይዘው ሊመጡ ይችሉ ነበር። ኃላፊዎቹ ይህንን ብለውኝ ወደ ማረፊያ ክፍሉ ተመለሱ። ትንሽ ቆይተው ወንድሜ ዜና ሲሰማ በተቀናጀ ኦፕሬሽን እሷን ይዘናት እርሱ ጫካ ገባ ይላል። ለይጣውት ግን ተሸኝቼ ነበረም፣ ቆይቶ ወደ ሆስፒታል ተወስጄ ምርመራ ተደረገልኝ። ምርመራው ሲያበቃ አብሮኝ የነበሩት የፖሊስ አባላትን ወደ ቤቴ ለመሄድ እንዲለቁኝ ብጠይቅም ምላሻቸው እንደጠበኩት አልነበረም። ቃል በመስጠት እንዳለብኝ ነግረው ወደ ጣቢያው መለሱኝ። ፍራሽ የተነጠፈባት አንዲት ቢሮ መሰል ክፍል ውስጥ አስገቡኝ። ደጅ ላይ ወንድና ሴት ጥበቃዎች በተደረገበት በዚያ ክፍል ውስጥ ለአራት ቀናት ቆየው። ከክፍሉ መውጣት አልችልም ነበር መጸዳጃ ቤት የሚሄደው በፖሊሶች ታጅቤ ነበረ። ወደ ክፍሉ የሚገቡ ሰዎች የሚፈቅዱና የሚከለክሉት ፖሊሶች ናቸው። በራሴ ፍቃድ እዚያ ክፍል ውስጥ ያደርኩት በአራተኛው ዕለት ብቻ ነበረ። በዕለቱም ያደርኩት ከቀኑ 10 ሰዓት እንደወጣ ሲነግሩኝ ወደ ቤተሰቦቼ ቤት የመመለስበት ትራንስፖርት ባለማግኘቴ ብቻ ነበረም። ጠለፋና አስገድሎ መድፈር የፈጸመብኝ ዋና ሳጅን የኋላ መብራት ወልደ ማርያም በቁጥር ስር የዋለው እኔ ከተለቀኩ ከአምስት ቀናት በኋላ ነበረ። ከሰባት ወራት በኋላ ደግሞ የሐዋሳ መጀመሪያ ደረጃ ፍርድ ቤት የሴቶችና ህፃናት ችሎት በ16 ዓመት ጽሎት ስርዓት እንዲቀጣ ወሰነም። ቅጣቱ ከተላለፈ ከሶስት ወራት በኋላ የፍርድ ቤት ሰነዶችን ለማግኘት በምጠይቅበት ጊዜ በማላውቀው ሁኔታ የተሰጠው ፍርድ መሻሻሉ ሰማው። የመጀመሪያ ደረጃ ፍርድ ቤት ተሰጠው የ16 ዓመት ፍርድ በይግባኝ ወደ 10 ዓመት ተቀንሷል። ይህ ውሳኔ መቼና እንዴት እንደተሻሻለም አላወቅኩም። ይህ ውሳኔ ሲተላለፍ ያሳወቀኝ አቃቢ ህግም አልነበረም። የመጀመሪያውን ውሳኔ የተቀበልኩት የህግ ባለሙያዎች መሄድ ያለባቸውን ርቀት ተጉዟል ብዬ በማሰብ ነበር። በህግ ቋንቋ ተመጣጣኝ ቅጣት የሚል አገላለጽ ቢኖርም፣ በየትኛው ሁኔታ ለተጠቂዋ ተመጣጣኝ የሚሆን ቅጣት ይኖራል ብዬ አላሰብኩም። ብዙ ሰው የሚያስተውለው በዚያች ደቂቃ በመደፈር ውስጥ ያለው ስቃይ ብቻ ነው። ከዚያ በኋላ ያለው ስነ ልቦናዊ ጉዳት የማያስተውሉ ብዙዎች ናቸው። መደፈር የዚያች ደቂቃ ጉዳይ ብቻ የሚሆነው ምናልባት ለአጥቂው ነው። ለተጠቂዋ ግን እድሜ ልኳን የሚከተላት ህመም ነው። በስነ ልቦናዊ ጉዳት በጣም ተሰቃይቻለሁ። እስካሁን ድረስ ሕክምና እከታተላለሁ። ተጋፈጥጉት የእነዚያ የዘጠኝ ቀናት ስቃይ ብቻ አይደለም። እነዚያ ቀናት ምናልባትም ወደፊትም ጭምር ህይወቴን የሚጎዳ ጠባሳ ትተውብኛል። የደረሰቤ ጥቃት ማኅበራዊ ግንኙነቴን፣ መንፈሳዊ ህይወትን፣ ለራሴ ያለኝን አመለካከት ጭምር ጎርቶብኛል። ነፃ እንደወጣው ቀጥታ ወደ ስነ ልቦና ህክምና ነበር ያመራውት። በዚያ ፍጥነት ህክምና አግኝቼ እንኳም እስካሁን የምሰቃይባቸው በጣም ብዙ ቀኖችን በለቅሶ እንዳሳልፍ ያስገደዱኝ ህመሞች አሉኝ። ቤተሰቦቼ በእኔ ጉዳይ ከመጠን በላይ ተጨንቀው ስለነበረ እነሱ ላይ ሌላ ጭንቀት እንዳልሆን ተደብቄ ብዙ ከባድ ቀናት አሳልፌያለሁ። ከጥቃቱ በፊት የነበረችውን ጸጋ መልሶ ማግኘት ቀርቶ ትንሽ ጠንከር ያለችውን ጸጋ ለማግኘት ታግያለሁ። ይህንን ሁሉ እያሳለፍኩ ባለሁበት ምንም ሳይነገረኝ የመጀመሪያ ውሳኔ በመቀየሩም እርዳታ ፍለጋ ወደ ማህበራዊ ሚዲያ መጣው። ፍትመዛባቱን እንዲሁም ከዚያም በፊት ታስሬ እንደነበር ጠቅሼ ቲክቶክ ላይ ቪዲዮ ለቀሁ። ይኔ ጉዳይ በድጋሚ ማህበራዊ ሚዲያ ላይ ትኩረት ሳበም ተናገርኩትን የደረሰብኝን ነው የጠየኩት፣ ስለተዛባብኝ ፍትህ ነው። ከዚህ ንግግሬ በኋላ ተጨማሪ ነገር ብናገር ማስጠንቀቂያ ተሰጥቶኛል በመጠበቅ ቃል በመቀበል ሰበብ መልሰው ወደ ስር ሊያስገቡኝ ይችላሉ ብዬም ሰጋው። ይብዛም ይነስ በተደረግልኝ ህግምና እግዚአብሔር ምረቶኝ በተወሰነ ጥንካሬ ላይ ነኝ። ከዚህ በኋላ እንደኔ እኔ ጥቃት ለደረሰባቸው ሴቶች ድምፅ መሆን ክሶቶችን መናገር አለብኝ። ይህንስ አድርግን የሚከተለኝ ነገር አስቀድሞ በማስቀያ ከተነገረኝ፣ ከዚያ በላይ ሀገር ውስጥ መቆየት አልችልም ነበር። ያገኘሁትን አጋጣሚ ተጠቅሜ ከሀገር ለመውጣት ተገደድኩ። ከሀገር ከወጣው ግንኙነት የፈጠርኩት ከዓለም አቀፍ የሰብዊ መብት ተሟጋጅ ተቋም አምንስቲ ኢንተርናሽናል ጋር ነበረ። በእነርሱም አማካኝነት የሰብዊ መብት ተሟጋጆች ከሌላ ፕሮግራም ውስጥ አቀፌ ሥልጠናዎችን እየወሰድኩና ድጋፍ እያገኘው እገኛለሁ። ከባዱን ጊዜ አሳልፍ ያለሁ ጉዳት የጨረሰው ባይሽርም በተደረገልን እገዛ ቢያንስ አሁን እዚህ ቆሚያለሁ። ከዚህ በኋላ ግን ለብዙ ሺዎች ድምፅ ሆናለሁ። የመሰበር ምልክት መሆን አልፈልግም። አልፌ አሳያለሁ። ጠነክራለሁ። በጥቃት ውስጥ ላለፉና ለሚያልፉ ሴቶች የጥንካሬ ምሳሌ እሆናለሁ። ሴት ልጅ ከተደፈረች በኋላ ዋጋዋ እንደ በፊቱ አይደለም ተብሎ ይታሰባል። ተፈትኖ የወጣ ወርቅ ግን ምን ያህል ውድ እንደሆነ ማሳየት አለብን። በሌላ አቅጣጫ ሳይሆን በራሱ በሰበረኝ ነገር ላይ ጠነክራለሁ። እኔን የሰበረኝ መደፈር ነው። እኔን የሰበረኝ ፆታዊ ጥቃት ነው። በዚህ ሁኔታ እኔን በመታኝ ነገር ላይ ለብዙዎች መፍትሄ እሆናለሁ። ለየትኛው ፆታዊ ጥቃት እምቢ በማለት ውስጥ ያለው ማሸነፍ የሚታይበት ህይወት ቀጥላለሁ ብዬም አስባለሁ። ደረሰብኝ ነገር ያለፍኩበትን ሁኔታ የሚያሳይ መጽሐፍ እያዘጋጀን ነው። ከዚህ በፊት በነበሩ ጠለፋዎች፣ ጾታዊ ጥቃቶች ላይ ተገቢ ቅጣት ተሰጥቶ ቢሆን ኖሮ በእኔ ላይ የደረሰው አይፈጸምም ነበረ። እነዚህ ህግ ክፍተቶች ለእኔ ጥቃት ምክንያት ሆነዋል። ከዚህ በኋላ እነዚህን ክፍተቶች ለመቅረፍ ለሴቶች መብት እሟገታለሁ። በአሁኑ ሰዓት የሰብዓዊ መብት ተሟጋች ለመሆን የሚያስችሉኝን ስልጠናዎች እየወሰድኩ ነው። የሰብዓዊ መብት ተሟጋችነት ለራሴ በመቆም ጀምሬያለሁ። ከዚህ በኋላ ፍላጎቴ በእኔ የደረሰው ነገር በሌሎች ኢትዮጵያን ሴቶች ላይ እንዳይደርስ መሟገት ነው ትላለች ጸጋ በላቸው። ጸጋ በላቸው ከጠለፋ የወጣችበትን መንገድ በተመለከተ ከቢቢሲ ጥያቄ የቀረበለት የሲዳማ ክልል ሰላምና ጸጥታ ቢሮም በጉዳዩ ላይ ማብራሪያ ከመስጠት ተቆጥቧል ብሏል ቢቢሲ። የቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በወቅቱ ድርጊቱ ጋር የተያያዙ መረጃዎች መስጠታቸውን አስታውሰው በድጋሚ የምሰጠው ማብራሪያ የለም ብለዋል። ክቡራትና ክቡራን፣ የፕሮግራሜ ተከታታዮች እንድትማሩበት በመደፈር ውስጥ፣ በጾታዊ ጥቃት ውስጥ፣ በመጠለፍ ውስጥ እህቶቻችን፣ እናቶቻችን፣ ሴት ልጆቻችን ያለባቸውን፣ ያሳለፉትን፣ የሚያልፉበትን ስለ ንቦናዊ ጥቃት የዘላለም ጠባሳ እንድትረዱ ትምህርትም እንድትወስዱ ጉዳዩን በዝርዝር ለመጀመሪያ ጊዜ ከመቅረቡ አንጻር መረጃው እንዲኖራችሁ ለእናንተ አቀረብኩላችሁ። የትም መቼም በማንም ሴት ልጅ ላይ በማንም ሴት እህት ላይ በማንም ሴት እናት ላይ መደገምም መደረግም የለበትም። ሁሉም ድምፅ ሊሆን ይገባል። ሕጉም ጠንከር ማለት አለበት። አብራችሁ ስለነበራችሁ አመሰግናለሁ። ባባይ